ፈጣሪ ሆይ ትግስቱን ስጠኝ እንዴት አድርጎ ነው የሰራው የምትለው ሴትዮ ትዘ እንዴ ብሩክ ጅም ጀመረ ጋይስ ምን አስቦ ነው ምን አስቦ ነው ቦስ ጥንቃቄ የጥንቃቄ መልእክት ነው ብሩክ ጅም ጀምሯል ሊሰባብር ነው እንዴ ማንን ለመሰባበር ነው እንደዚህ ጡንቻን የምታጠነክረው? ለማንኛውም ቦስ ጥንቃቄ ብታደረግ ይሻላል ቡራ ጅም ጀመረ ሰባብሮ ሊጥል ነው። ሰነካክሎ ሊጥል ነው። እና ያው ጥንቃቄ እንድታደርግ እፈልጋለሁ። ሌላ ሙቤ ነው እንግዲህ። ሙቤ ሄሉና የሀይሚዬ ወንድም ብንለው አሪፍ ስም ይሆነዋል። ምክንያቱም ሁለቱም ጎን የማይርቃቸው ነው። ሲከፋቸው ከጎናቸው የሚገኝ ሰው ነው። ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሄለን እንግዲህ በድጋሜ ልቧ ሊሰበር ነው የሚሉ ወሬዎች እየመጡ ይገኛሉ ማለት ነው። እኔ ኮ ጠግበን ሳናያችሁ ጸብ ውስጥ የምትገቡት ነገር ነው ግራ የሚያጋባኝ። አሁን ቢኒና ሄሉ ሮማንቲክ ጀምራችሁ እንደገና ሆረር ተሆኑ ብናላችሁ አይ ቢኒ ይሄ የቢኒ ሀሳብ መሆን አለበት። ለማንኛውም ሙባረክ በነገራችን ላይ ማለት ነው የኔ ምስኪን ወንድ መቼም ውሸት አይዋሽም እና እውነትም ውሸትም ሊሆን ይችላል። ግን ደግሞ አትደሳሳቱ አዳሜ ማለት ነው። ሄሉና ቢኒ የፍቅር ግንኙነት ገና አልጀመሩም። ሊጀምሩ መንገድ የጀመሩ ሰዎች ናቸው። ሰው እውነት ከሆነም እውነቱ ስለጠራላት ደስ ነው። ሌላቸው የሚገባው የሄሉ ደጋፊዎች ማለት አትናደዱ። እውነት ቢሆን እንኳን ግን ሲመስለኝ እኔ ፍራንክ ነው የሚመስለኝ ግን ደግሞ ሙባረክ ወላሄ ተጠቅመቸዋል ሲምል ነበረ። ሞቤ ደግሞ አብዛኛውን ጊዜ አይዋሽም። ታቃላችሁ የሄሉና የሀይሚ ወንድ ምርጥ ልጅ ነው። በነገራችን ላይ ከቡታጅራዎች አብዛኛውን ጊዜ አይዋሽም። በመጀመሪያ ከነ አብረሽ ጋር ይዋሽ ነበር። አሁን አሁን ግን መዋሸት ትቶ ብቻውን እየሰራ ለምን ይመስላችኋል? የሱ ቪዩና ላይ ብዙ ያልሆነው ስለማይዋሽ ነው። ገባችሁ? ዋሽተ ስራ ምናምን ሲሉት የተወሰነ ጊዜ ሞካከረ። ከዛ መዋሸት አቃተው ርቆ የራሱን ሪያሊቲ ላይፍ እየሰራ ነው ያለው ከማንም ሰው እርቋልና እንግዲህ ሙቤ ትናንት ሄሉን ቢኒ ፍቅረኛ ለው ብዙ ሰዎች በነገራችን ላይ የሄለን ምቀኛዎች እንደ ምድር አሸዋ እንደ ሰማይ ከዋከብት የበዙ ናቸው። ለምን እንደው አላቅም። የምር አሁን ለአንዲት ህፃን ልጅ የሁሉ ሰው ምቀኝነት ምን ይሰራላችኋል? ግን ምን ይሰራላችኋል? አባቷ አክስቷ ጎታ ምን ይጠበስ ነው ጥያቄ? ምን ይጠበስላችሁ? ዩቲዩብ ላይ ታሽቃብጣላችሁ፣ ቲክቶክ ላይ ታሽቃብጣላችሁ። በቃ አሽቃብጡ። እሷ ከሆነች ፈታ ዘና ነው የምትልባችሁ። በእናንተ ትዝናናባችኋ አለችና ቢኒ ፍቅረኛ አለው ሲባል፣ አሁን እንግዲህ ሳይ ሳይ ለጥቅም ነበር የሚፈልጋት። በነገራችን ላይ ጥቅም የሚባል ነገር የለም፣ ገባችሁ? ቢኒ ከሄሉ ምንም አይነት ጥቅም አያገኝም፤ እንዲሁም እሷ ናት ጥቅም የምታገኘው። ገባችሁ? ተጠቀመችባት ካላችሁ ያስማማናል እንጂ ተጠቀመባት አትበሉ። ምንም የተጠቀመው ነገር የለም። ዩትዩብ እየሰሩ በሄሉ ቻናል ነው የሚሰሩት፣ እራሷ ናት ዩትዩብ ራሱ ከፍታ ያሰጣችው። ተጠቀመባት ለማለት የሚያስችላችሁ አንዳችም አይነት ነገር የለም። ሰው ሄሉሻ በቃ ፈጣሪ ሁንሽ ብቻ ነው ምልሽ እና ተጠቀምባት ምን አመትሉ ሰዎች? ጭራሽ ጥቅም ባል ነገር የ የለም በእሷ ዩቲዩብ ቻናል ነው የሰሩት። ስለዚህ እሷናት የተጠቀመችው ገባችሁ እየሰራሽ ለእሷ ነበር የምትጠቀመው እና ቢሄድም አይጎዳ ቢኖር አይጠቅማ ላይ ገር ሰው እውነት ፍቅረኛ ካለውም እንግዲህ እውነቱ ከጠራላት ደስ ነው ሊለን የሚገባው ግን እኔ ቢኒ እንደዚህ የሚያደርግ ሰው አይመስለኝም። ሄሉን ለመፈተን የተዘጋጀላት ፈተና ይመስለኛል። እንግዲህ ፈተናውን የትናንትናውን በአግባቡ ተወጥተዋለች። በቢኒ እርግጠኛ ነኝ እንደዚህ አያደርግም ብላ ሄዳለች ማለት ነው። እንግዲህ መጨረሻውን ማየት ብቻ ነው እኛ እንግዲህ ሚናፍቀን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 በመጀመሪያ ከማን ልጀምርላችሁ? ከሀይሚ ቸኮሌቷ ልጀምር። ሀይሚ የኔ ቆንጆ ሚ የኔ ቆንጆ እና ብዙ ሰዎች ጠዋት በሰራት ቪዲዮ ደግሞ እንዴ ሳታ ያታወራ አንቺ ለፍላፊ ብላችሁ እኔ ምን አወራው? እኔ እኮ ልጅ አለው እኮ አላልኩም። ውሸት ነው፣ ልጅ የለውም። አንዳንዶቻችሁ አለው ሚስት አለው እየኖረው ነው እኮ ነው ያልኩ፣ እየኖረው ፍቅረኛው አይደለም እያልኳችሁ ነው ያለሁት እና ሀይሚና ብሩጌ መጨረሻቸው መታረቅ ነው የሚሆነው፣ ታያላችሁ ማለት ነው። መጨረሻው ፓርታ አሁን ይቆያል፣ ገና ብዙ ድራማ ይሰራል። ምክንያቱም የዩቲዩብ ስራ ነው። ስራ እንደሆነ እያወቃችሁ ፎቶ ምናምን አትዘቅዝቁ ተብላቸዋል። ሶ ሀይሚዬ፣ እንግዲህ ቤተሰብም እየመከራት ነው። እህቶቿ ምናምን፣ እንግዲህ ትናንትና እንዳያችሁት አስተያየት እየሰጡ ነበረ። እሷ ግን ማንንም ሰው ማስገባት አትፈልግም። በነገራችን ላይ ቤተሰቦቿን በእሷ መሀል እንዲያስገባ ማስገባት በቃ እንዲያርጊ እንዲሁኝ እንዲያድርጉ ለምን እንዲያደርጋት እንዲባባሉ አትፈልግም። ወንድሞቿን ቢሆን ከብሩክ ጋር እሶ እስከዛሬ ሲጣሉ እንግዲህ አንድም ቀን መልስ ሰጥተው አያውቁም የእሷ ወንድሞች። ለምን መሰላችሁ? እሷ እንዲገቡ አትፈልግም። የብሩክ ወንድሞች አንዳንዴ መልስ መስጠት ጀምረው ነበር፣ አሁን ግን ትተዋል። ለምን የተው ይመስላችኋል? ስራ ነው። ገባችሁ? ስራ ስለሆነ ምንም አይነት መልስ አይሰጡም። የሀይሚ ደግሞ ወንድሞቿ በቃ ስራ እንደሆነ እያውቃሉ እነሱም የሚሰሩ ስራ ስለሆነ ሲጀምር የእነሱ ኮፒ እያደረጉ ነው እየሰሩ ያሉት። ስለዚህ ስራ እየሰሩ እስከሆነ ድረስ ብዙም አትናገሯቸው። እሷም ለዛ ነው ቤተሰብ ማስገባት የማትፈልገው እንጂ እስከዛሬ ቤተሰብ የብሩክ ወንድሞች ጆሮ ጆሮቸውን ቆንጥጠው ያስታርቋቸው ነበር። ግን ደግሞ እንደ ስራ የማያምር ስራ ነው እየሰሩ ያሉት በነገራችን ላይ በቃ ምንም ማስተምር ስራ ምናምን በቃ እንጃ ብቻ አላቀም። የሚሰሩት ነገር ብዙም ደስ አይልም፣ የአሁኑ ስራቸው ማለት ነው። በተለይ ና እንግዲህ ወደ በፊቱ ቦታቸው እስከሚመለሱ ድረስ እኛም በተስፋ እየፈተፈትን እንጠብቃለን መበሻሸቁ ገና ገና ይቀጥላል ገና ብሩክና ቅዱስ ይፈነካከታሉ ገና ሊንዳና ሀይሚ ይገፈታተራሉ ልክ ከሶሲ ጋር እንደተሰራው ስለዚህ ድራማው ገና ይቀጥላል ማለቂያ የለውም ታያላችሁ ማለት ነው አሁን ዛሬ በብሩክ ቤት ይገናኛሉ ሁሉ ማለት ነው ብሩክ ዛሬ ሊያገኘው የሚፈልገው ልጁን ብቻውን ነው በቃ ብቻውን ያገኘዋል ትናንት ሀይሚ ብቻዋ ልታገኛ ነበር አይደል ሊንዳን ዛሬ ደግሞ ብሩክ እንትናን ይጠራዋል፣ ቅዱስን። ከዛ ቅዱስና ብሩክ ያወራል። ከዛ በቃ ብዙ ብዙ ድራማ ገና የሚቀጥል ድራማ አለው። ሶ እንዳትደናገጡ፣ አትሳደቡ ምናምን። ይህ ስሩ መስራት ግን ማያስተምር ነገር መሆኑ በጣም ያናድደኛል። እና አቡራ ደግሞ እጅም ጀምሮልሃል። ቅዱስ ጉድፈላ ሊያልቅል ነው ሊፈነካክት ነው። ለማንኛውም እንግዲህ የመቻችሁ ብቻ አንድ ቀን ታርቃችሁ እንደምትመጡ ተስፋ አድርጋለሁ። ከዛ ውጭ ሌላ ለአውራችሁ የመጣው ስለ ሄሉ ነው። ሄሉ የኔ ውድ ነገር የኔ ቆንጆ፣ በነገራችን ላይ ሄሉ ሻ በጣም ነው የምወዳት እኔ ዩቲብ ላይ የምወዳቸው በቃ ነንጃ፣ በጣም ደስ የሚሉ ልጆች ናቸው የምር አያሳፍሩኝም ሁሌም ቢሆን ማለት ነው እና ሔሉ እንግዲህ ከባድ ችግር ተጋርጦ ብሻል እየተባለች ነው። እንዲህ መጋረጥ ብቻ ነው። ቲክቶክ ላይም እያየ ነው ነው የምቀኙ ድሮማ እንደ ምድር አሸዋ ሰፍተው በዝተው ተንሰራፍተው ይገኛሉ። በቅናት የተንጨረጨሩ ነው። በተለይ አሁን ከቢኒጋ እንደዚህ ምር ድምቅ ብላ ስመጣ እረድብን እረድብን እያሉ ነው። እረድብን በሉና የዛሬውን ዜና ሲሰሙ እንግዲህ ፍንጥስጥስ እንደሚሉ እርግጠኛ ነኝ። እንግዲህ ቢኒ ሌላ ፍቅረኛ አለው አለ ሙቪ። እንግዲህ እውነት ይሁን ውሸት፣ እኔ ግን ፍራንክ ይመስለኛል። አንደኛ ፍራንክ ይመስለኛል። ሁለተኛ ነገር እውነት ሊሆን ይችላል። እውነት የሚሆንበት ነገር ምንደው ታውቃላችሁ? ሔሉን ብዙ ሰዎች ስለሚመቀኟት ምናልባት ከቢኒ ጋር የሆነች ሴት እንድትወል ሊያደርጓት ይችላል። በስራ አጋጣሚ ሆነ በሆነ አጋጣሚ ከቢኒ ጋር የሆነች ሴት ሆና እንድትታይ ያደርጋሉ ማለት ነው። እኔ ሲመስለኝ እንደዛ ነው። የሰዎች ሴራ ይኖርበታል እንጂ ቢኒ አያደርግም። እኔ ራሱ እርግጠኛ ነኝ፣ ቢኒ አያደርግም። ሊያደርግ የሚችለው ሰዎች ሴራ ሲረውበት ነው። ሁለተኛ ነገር ደግሞ እንደምታቁት ቢኒ ሞዴል ነው፣ ከብዙ ሴቶች ጋር ይሰራል ከወንዶችም ጋር እንደዛው። ሶ ስራ የሚሰራ ሰው ደግሞ ከሴት ጋር ይገናኛል አይገናኝም አይባልም። ሙቪ የተለያየው ብቻ ተናዶ ሊሆን ይችላል። ስለሔሉ፣ ስለሚያስብላት፣ ስለሚወዳት፣ ስለሚጨነቅላት፣ እሱ እንዳትጎዳ ስለሚፈልግ ነው ይህን ነገር ሊነግራት። በነገራችን ላይ ሙቪ ሳይ አያወራም አይቷል ብዬ ነው። አንደኛ ፍራንክ ነው። ሁለተኛ ነገር ግን አያየው ነገር አለ። ቢያየውም ግን እውነት እንደማይሆን እርግጠኛ ነኝ። የሆኑ ሰዎች አቀናብረውት ነው ብዬ ነው የማስበው፣ እንጂ ቢኒ ሄሉን እንደሚወዳት በደንብ ነው የሚያስታውቅ። ባይወዷት ኑሮ እስከዛሬ ዛሬ እንደዚህ ባልተለማመጣት ነበረ። እልሁን አስጨርሳ ኮ ነው የታረቀችው። ገብቷቸዋል። ስለዚህ ሄሉን ጥጡ ሌላ ሰው የሚሄድበት ምንም አይነት ምክንያት የለውም። አንደኛ ሰዎች አቀነባብሮት ነው፣ ሁለተኛ ነገር ፍራንክ ነው፣ ሶስተኛ ነገር ደግሞ ሊፈትናት ተዘጋጅቷል ብዬ ነው የማስበው። እውነት ነው ልጅ የቻልኩበት ምክንያት ደግሞ ሙቤ ሲምል ሰማሁት ስለማለ ምናልባት እውነት ሆኖ ሰዎች አቀነባብሮት እነሱ እንዲለያዩ የሚፈልጉ ሰዎች ስላሉ እንደዛ አይነት ነገር ይኖራል ብዬ ነው የማስበው። ብቻ ወዶች እያትጨነቁ እንግዲህ ሄሉ ፈጣሪ ጠብቅሽ ነው። ሌላ ምንም ማለት አይቻልም። ምክንያቱም አንዳንዴ በዙሪያችሁ ሰዎች ወጥመድ ሲያጠምዱላችሁ፣ ፈጣሪ አሳልፏችሁ ከእነሱ በላይ ትሆናላችሁ።